በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘጸአት ምዕራፍ 24 ከቁጥር አንድ እስከ ፍጻሜ ምዕራፍ። ሙሴንም አንተ አሮንም ናዳብም አብዩድም ከእስራኤልም ሰባ ሽማግሌዎች ወደ እግዚአብሔር ውጡ፣ በሩቁም ስገዱ። ሙሴም ብቻውን ወደ እግዚአብሔር ይቅረብ፣ እነርሱ ግን አይቅረቡ፤ ሕዝቡም ከእርሱ ጋር አይውጡ አለው። ሙሴም መጣ፣ ለሕዝቡም የእግዚአብሔርን ቃሎች ሁሉ ሥርዓቱንም ሁሉ ነገረ። ሕዝቡም ሁሉ በአንድ ድምፅ እግዚአብሔር የተናገራቸውን ቃሎች ሁሉ እናደርጋለን ብለው መለሱ። ሙሴም የእግዚአብሔርን ቃሎች ጻፈ። ማለዳም ተነሳ ከተራራውም በታች መሠዊያን ዐሥራ ሁለትም ሐውልቶች ለአስራ ሁለቱ የእስራኤል ነገድ ሠራ። የሚቃጠል መሥዋዕት እንዲያቀርቡ ለእግዚአብሔርም ስለ ደህንነት መሥዋዕት በሬዎችን እንዲሰዉ የእስራኤልን ልጆች ጎበዛዝት ሰደደ። ሙሴም የደሙን እኩሌታ ወስዶ በቆሬ ውስጥ አደረገው። የደሙንም እኩሌታ በመሰዊያው ረጨው። የቃል ኪዳኑንም መጽሐፍ ወስዶ ለሕዝቡ አነበበላቸው። እነርሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለንም አሉ። ሙሴም ደሙን ወስዶ በሕዝቡ ላይ ረጨው። በዚህ ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳኑ ደም እነሆ አለ። ሙሴም፣ አሮንም፣ ናዳብም፣ አብዩድም ከእስራኤልም ሰባ ሽማግሌዎች ወጡ። የእስራኤልንም አምላክ አዩ። ከእግሩም በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰንጴር ድንጋይ የሚመስል ወለል ነበረ። እጁንም በእስራኤል አዛውንቶች ላይ አልዘረጋም። እነርሱም እግዚአብሔርን አዩ፣ በሉም ጠጡም። እግዚአብሔርም ሙሴን ወደ እኔ ወደ ተራራው ውጣ፣ በዚያም ሁን። እነርሱን ታስተምር ዘንድ እኔ የጻፍኩትን ሕግና ትእዛዝ የድንጋይም ጽላ ትሰጥሃለሁ አለው። ሙሴና ሎሌው ኢያሱ ተነሱ። ሙሴም ወደ እግዚአብሔር ተራራ ወጣ። ሽማግሌዎችንም ወደ እናንተ እስክንመለስ ድረስ በዚሁ ቆዩን፣ አሮንና ሆርም እነሆ ከናንተ ጋር ናቸው፣ ነገረተኛም ቢኖር ወደ እነርሱ ይምጣ አላቸው። ሙሴም ወደ ተራራ ወጣ። ደመናውም ተራራውን ሸፈነው፣ የእግዚአብሔርም ክብር በሲና ተራራ ላይ ተቀመጠ። ደመናውም ስድስት ቀን ሸፈነው። በሰባተኛውም ቀን ከደመናው ውስጥ ሙሴን ጠራው። በተራራው ራስ ላይ በእስራኤል ልጆች ፊት የእግዚአብሔር ክብር መታየት እንደሚያቃጥል እሳት ነበረ። ሙሴም ወደ ደመናው ውስጥ ገባ ወደ ተራራውም ወጣ። ሙሴም በተራራው ላይ አርባ ቀን አርባ ሌሊትም ቆየ። ይቆየን። ወስብሐት ለእግዚአብሔር።